በዚህ በ2017 በኢንተርፕራይዝና ኢንዱስትሪ ልማት ቢሮ የተሰሩ ዋናና ስራዎችን በተለይ የዘጠኝ ወሩን አፈጻጸም ስናይ በሁሉም ዘርፍ ማለት ነው። በኢንቨስትመንትም፣ በስራ እድል ፈጠራ ከኢንዱስትሪ ጋር ተያይዞ ያለውን ስራ በከፍተኛ ደረጃ መሻሻልም ያለበት ሁኔታ ላይ ከስራ እድል ፈጠራ ጋር ተያይዞ አንዱ ትልቁ እንደ መንግስትም ትኩረት የተሰጠውና ኢትዮጵያን ብልጽግና እናረጋግጣለን ስልን ብልጽግና እያንዳንዱ ቤት ሲገባና ወጣቱ በተለይ ከስራ እድል ፈጠራ ጋር ተያይዞ ሲሆን ክህሎት መር የስራ እድል ፈጠራን ከማሳካት አኳያ በጥሩ ሁኔታ በከተማም በገጠርም በተሻለ አፈፃፀም ያለበት ሁኔታ ነው ያለው። ወደ 7000 አካባቢ ነው እንደ የጽዩ እቅዳችን፣ ወደ 6114 አካባቢ የሚሆን አፈፃፀም ያሳያል። ይሄ የኮረድ ልማቱን ሳይጨምር አብዛኛው ያው ቋሚ የስራ እድል ፈጠራውን ብቻ ስለምንቆጥር፣ ጊዜያዊ የስራ እድል ፈጠራዎች የስድስት ወር እንደዚህ የሚያሰሩ ስራዎችን በቋሚነት አንይዝም በጊዜ የስራ እድል ፈጠራ ደረጃ ስለሚያዝ ያንንም ብንጨምር ከእቅዳችን በላይ ማሳካት የምንችልበት ሁኔታ ነው ያለው። ሚኒመም ቋሚ የስራ እድል ፈጠራ ስንል ከአንድ አመትና ከዛ በላይ ቀጣይነት ባለው መልኩ የሚያሰራ ከሆነ የስራ እድል ፈጠራ ቋሚ ደረጃ ስለምንይዝ ነው እንጂ በተለይ በክልላችን አሁን እየተመዘገበ ያለው ከሆነ ልማት ጋር ተያይዘው ከኢኒሼቲቭዎች የተለያዩ ኢኒሼቲቭዎች እየተሰራ ያለበት ሁኔታ ነው። እንደ ሀገርም እንደ ክልልም ስንመጣ ከሌማት ትሩፋትም ጋር ታይዞ ኢትዮጵያ ታምርት ከንቅናቄ ጋርም ታይዞ ያለው ሰፊ የሆነ ስራ ዕድል የሚፈጠርበት ሁኔታ ነው ያለው። በዋናነት ስራ ዕድል ፈጠራውን ታሳቢ ስናደርግ አንዱ ከጥራት ጋር ታይዞ ያለው ታሳቢ መደረግ አለበት። ስለዚህ የስልጠና ጥራት፣ የሀብት ፈጠራ ጉዳይ ነው። የቀን ቀለብ እንዲያገኙ ከማድረግ ብቻም ሳይሆን ወጣቱ በትክክለኛ ተጠቃሚ የሆነ ሀብት ፈጠራ እንዲያገኘው ከማድረግ አኳያ በአዲሱ ሂሳብም ያው ከዳቦ በላይ ተብሎ ነው እንደ መንግስት የተወሰደው። ይህንን በዛ ደረጃ የሚንሰራ ከሆነ ማሳካት እንችላለን። ያው ምክር ቤት በየደረጃው ተቋቁሟል። ይህንን ከማሳካት አኳያ አንዱ ትልቁ ቻሌንጅ ከስራ እድል ፈጠራ ጋር ተያይዞ አመለካከት ችግር አካባቢ የሚታይበት ሁኔታ ነው ያለው። በየደረጃ ወረዳ ምክር ቤት አቋቋመለ ስራ እድል ፈጠራ ወጣቱን አመለካከት ከመቀየር አኳያ ግንዛቤ አግኝቶ ራሱንም ኮንትሪቢዩት እንዲያደርግ እዚያ አካባቢ ያለው ጥሩ የተሻለ ያለበት ሁኔታ ያለው ቀጣይ ደግሞ ባለን ጊዜ ውስጥ እነዚህ ያልተሰሩ ስራዎችን በተቀናጀ መልኩ የሚሰራ ከሆነ የተያዘውን እቅድ ማሳካት ይቻላል። ሁለተኛ ከኢንቨስትመንት ጋር ተያይዘው ያለው ነው። ባለፈው ዘጠኝ ተከታታይ ወራት በዚህ ዙሪያ በጣም ሰፊ የሆነ የአልሚዎች መንግስት የሰጣቸውን መሬት በአግባቡ እንዲያለሙ ከማድረግ አኳያ የተለያዩ በአዋጁ መሰረት የእርምጃዎችን ስንወስድ ነበረው በዋናናት ግን የማሰማር ግንዛቤ የመፀርና ተጠያቂ እንደሆነ መንግስት የሚፈልገውን ኢኮኖሚካሊ ቫሉ እንዲጨምር የወጣቱ ደግሞ ከፍተኛ የሆነ ስራ እድል እንዲፈጠር ኢንቨስትመንቶች ቶሎ መጠናቀቅ መቻል አለባቸውና፣ እነዚህ ባለፉት አመታት ተጓተው የነበሩ ኢንቨስትመንቶች የተለዩ በዛው ልክ ደግሞ የክልሉ ኢንተረስ ሲሆኑ በተለይ ከሆቴል ጋር ተያይዞ ከማኒፋክቸሪንግ ከቱሪዝም ጋር ተያይዞ ያሉ ስራዎችን ላይ በተለየ መልኩም የድጋፍም የክትትልም በዛ ደረጃ የሚያሄዱ ደግሞ ውል አስገብተው በውሉ መሰረት ማስተካከል ያልቻሉትን እጋ እርምጃ እየወሰድ የመጣንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ መሻሻሎች አሉ። ህንፃዎች በጥሩ ሁኔታ እየተገነባ ያለበት ሁኔታ ነው ያለው። እንዲሱ ሊዝ ሆነ አካባቢ ያለውም መንግስት እየለየ ችግሮቹ እንዲፈቱ ከማድረግ አኳያ ሰፊ ስራ ሲሰራ የነበረበት ሁኔታ ነው ያለው። እርምጃ ከመሰለ አኳያ በጣም ብዙ እገዳ ጋር ተያይዞ እስከ ስረዛ ድረስ የተካሄደበት ሁኔታ ነው ያለው። ፈቃድ ወስደው ሁለት ዓመት ሶስት ዓመት ሳያስድሱ የተቀመጡ በጣም ብዙ ኢንቨስትመንት ፍቃዶችን የሰረዝንበት ሁኔታ ነው ያለው። ወደ 131 አካባቢ ኢንቨስትመንት ፍቃድ ነው የሰረዝነው በዚህ ዘጠኝ ወር ብቻ ማለት ነው። ከዚህ ውስጥ ወደ 118 የሚሆኑት ፍቃድ ወስደው ወደ ስራ ያልገቡ፣ ሌሎች ደግሞ በተለያየ መልኩ ስራ የጀመሩ ግን በሚፈለገው የጊዜ ገደብ ያልጨረሱት ላይ ለይተን ወደ 13 በሚሆኑት ላይ ደግሞ በዛው ልክ እርምጃ የወሰንበት ሁኔታ ነው ያለው። አዳዲስ ኢንቨስትመንት ፍቃድ ከመስጠት አኳያ ወደ 62 አዲስ ኢንቨስትመንት ፍቃድ ነው ለመስጠት ያቀድ ነው ለ67ት የሚሆኑ አዳዲስ ፈቃዶችን ወደ 1.67 ቢሊዮን ያልመሰገቡ ካፒታል አዲስ ፍቃድ የሰጠንበት ሁኔታ ናለው። ይህንን ደግሞ በኢንቨስትመንት ቦርድም በተለያየ መድረክ ላይ ቦታ መሬት እንዲያገኙ ወደ ስራ እንዲገቡ ከማድረግ አኳያ አንዱ ትልቁ በዚህ ዓመት የኢንቨስትመንት ቦርድ አልነበረም። የክልሉ መንግስት ትኩረት ሰጥቶ ቦርድ እንዲቋቋምና የአልሚዎቹን ችግር እንዲፈታ ከማድረግ አኳያ ቀጣይነት ባለው መልኩ እንድንደግፍ የተሰሩ ስራዎች በጣም ጥሩ ናቸው ከኢንዱስትሪ ጋር ተያይዘው ትልቁ ትኩረት የሰጠው የኢትዮጵያ ታምርት ንቅናቄ በከፍተኛ ደረጃ አካሄደናል ኢትዮጵያ ታምርት ንቅናቄ ዋናው አላማ በኢትዮጵያ ውስጥ አሁን እንደ ክልልም ወደ ሽግግር የምናደርገው ግብርና ወደ ኢንዱስትሪ ሽግግር በምናደርገው ኢንዱስትሪ ከፍተኛ በተለይ ማኒፋክቸሪንግ ኢንዱስትሪ ከፍተኛ ምና የሚጫወቱ ናቸው ካለው የሚፈጥሩ የስራ እድል ፈጠራ ከቴክኖሎጂ ከፈጠራ ጋርም ተያይዞ አልሚዎቹ የአምራቾች ምርቶቻቸውን እንዲያሳውቁ ከማድረግ አኳያ ባለፈው 2014 በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ የተጀመረው ላውንች በእኛም ክልል ደግሞ በዛ ልክ ያስቀጥልንበትና የክልላችን ክቡር ፕሬዚዳንቱን ደግሞ ያን ንቅናቄውን ነው በተሻለ መልኩ ኤግዚቢሽንና ባዛር የማዘጋጀት የገበያ ትስስር እንዲፈጠርላቸው አገልግሎታቸውን እንዲያሳውቁ ከማድረግ አኳያ ከክልልም አልፈን ሌሎች አጎራባች አካባቢ ያሉ አምራቾችንም ያሳተፍንበትና ጥሩ ውጤት የሚያገኝንበት ሁኔታ ያለው። በተለይ ከኮሮን ልማት ጋር ታይዘው እኛ ኢንዱስትሪዎች እያመረቱ ያለው ከመንገድ ዳር መብራቶችም ጋሩ በአካባቢውን ጸጋ ከመጠቀም አኳያ ትልቅ በኢንዱስትሪ የተመዘገቡ ናቸው። ከዛ ውጭ ያለው ደግሞ አምራች ኢንተርፕራይዞች የተክ ምርትን ከውጭ ሀገር ይመጡ የነበሩ ነገሮች በክልሉ እንዲሰሩ ከማደረግ አኳያ ና የውጭ ሀገር ምንዛሬውን ከማዳን አኳያ ከ9 ፐርሰንት በላይ ያሳካንበት ሁኔታ ነው ያለው። ከንግድ ጋርም ተያይዞ ተመሳሳይነት ባለው መልኩ በተለይ ከነዳጅ ጋር ተያይዞ ቤንዚን ጋር ተያይዞ ያለውን ቁጥጥር ከማድረግ አኳያ ማዳ አካባቢ ያለው ጠንክር ያለ ክትትል በማድረግ ተጠያቂ እንዲሆኑ ከማድረግ እንኳ የተሰሩ ስራዎች አሉ። እዛም እዚህም በህገወጥ መንገድ በንዚል እንትን የሚያደርጉ ግለሰቦች ላይ ተጠያቂ ከማድረግ እና በዛ ክትትል እያደረግን ያለበት ሁኔታ ነው ያለ። የዘጠኝ ወሩ እቅዳችን ሰባት ሺህ አካባቢ ነው የታቀደው። የዘጠኝ ወሩ አፈጻጸሙ ግን ወደ ስድስት ሺህ አንድ መቶ አስራ አራት አካባቢ አፈጻጸም ያሳያል። ከሞላ ጎደል ኦልሞስት ጥሩ አፈጻጸም ላይ ያለበት አንዱ ጥራቱም ተጠብቆ የወጣቱን አመለካከት ተቀይሮ ስልጠና ክህሎት መር የሚባለውን ነገር በዛ ፕሮሰስ የመሄድና ከማሳካት አኳያ የተሻለ ብለን ነው እኛ የወሰድነው። ቀጣይ ግን ትኩረት የሚፈልጉ እቅዳችንን ከማሳካት አኳያ 1056ን በጣም ቅንጅት ይፈልጋል። እንደተባለው የሁሉም ተቋማት ርብርብ ይፈልጋል። እስከ ወረዳ ድረስ ኢቨን ኮሚኒቲ ጋር ተያይዘው ያለው ርብርብ የሚፈልጉ ነገሮች ናቸው። በንቅናቄ በውይይት የጀመርናቸው ነገሮች አሉ ኢቨን የስራ ፈላጊ ወጣት ብቻ ሳይሆን የስራ ፈላጊ ወጣቶች ባለቤትም እንዲዋዩበት እና አጀንዳም ይዘን ያለው አመለካከቱን ከመሰካከለ በኋላ የጅምር ነገሮች አሉ። በቀጣይ ደግሞ የማካካሻ እቅድ አዘጋጅተናል። ይሄ ደግሞ የሰባት ወር ቀጣይነት ባለው መልኩ ኢቨን የዝግጅት ምዕራፍ ሳይኖረን አምሌም የ2018 የተወሰነ ወን እስከ መስከረም 30 ድረስ የሚያሰራ እቅድ አዘጋጅተን ይሄን ከባለ ድርሻ አካላት እስከ ወረዳ ድረስ ከሴክተሮችም ጋር ታይዘው በስራ እድል ፈጠራ የምክር ቤትም ስላለ በዛ ደረጃ የመራቸው ነገሮች አሉ። በተሻለ መጠን ይህን በጣም ኮሚትመንት ይፈልጋል፣ ቅንጅት ይፈልጋል። ይን እናሳካለን ብለን እንወስዳለን። ሌላው ከኢንዱስትሪ ጋር ታይዞ እንደተባለ ትምህርትን ከማብረት አኳያ የኢትዮጵያ ታምርት ንቅናቄ ትልቅ ድርሻ እየተጫወተ ያለበት ሁኔታ ናለው በተለይ የተዘጉ ኢንዱስትሪዎችን እንዲከፈቱ ከማድረግ ሰፊ ስራ ድል እንዲፈጥሩ ከማድረጉ አኳያ ያው ትልቅ ትኩረት የተሰጠው ነው። እንደ ክልል ወደ ሶስት ኢንዱስትሪ ነበሩ። ሁለት ሺህ ስራ ሰባት ስናቅድ ሶስት ወደ ስራ ያልግቡ ኢንዱስትሪዎች ናቸው ያሉት። ሁለቱ ወደ ስራ አስገብተናል፣ ኦልሬዲ ወደ ስራ አስገብተናል። አንድ ኢንዱስትሪ ብቻ ነው የሚቀረን እሱ ከሚመለከተው አካል ጋር እየተነጋገርን ስራ እንዲጀምር በተለይ ይሄ የባቢሌ ሊፍ አፍሪካ የምንለው የክልሉ ብራንድ ነው የሚታወቀበት ነው እሱ አንዱ ኢንዱስትሪ ነው ከስራ ጋር ጋር የጀመር ናቸው አሉ። እዛ አካባቢ ያሉ እሺዎችን እየፈታን ሙሉ በሙሉ ኢንዱስትሪዎቻችን ወደ ማምረት እንዲገቡ የማምረት አቅማቸው ደግሞ እንዲጨምር ከማድረግ ሰፊ ስራዎች ነው። ሲንሰራ የነበረበት ሁኔታ ነው ያለው። በተለይ ኢንዱስትሪ ከተማ ብቻ ሳይሆን ገጠር አካባቢው ኢንዱስትሪ መጀመር አለብን ብለን ሶስት ሁለት አንድ የሚባል አለ። በጣም ከፍተኛ ፖቴንሻል ያለው የገጠር ወረዳ ሚኒመም ሶስት ኢንዱስትሪዎች መከፈት አለበት። መካከለኛ ደረጃ ያለው ወረዳ ወደ ሁለት ኢንዱስትሪ በጣም ዝቅተኛ አትሊስት ፖቴንሻሉ ራሱ በዛ ደረጃ የሌለው ወረዳ ከሆነ አንድ ኢንዱስትሪ የገጠር ኢንዳስትሪላይዜሽን እዛ ላይም እየሰራን ያለበት ሁኔታ ያለውና ድሬ ጠያራ ላይ ወደ ሶስት ኢንዱስትሪ፣ ኤረር ላይ ወደ አንድ ኢንዱስትሪና ሶፊ ላይ ወደ ሁለት ኢንዱስትሪ በቅል የተያዘበት ሁኔታ ያለው። ይሄ ንቅናቄ ይፈልጋል። የአካባቢ ጸጋ ምንድን ነው? እዛ አካባቢ ኢንዱስትሪ የሚፈጥረው ድሬ ጠያራ ሁን ከተት ምርት ጋር ተያይዞ በጣም የምታወቅበት ነው። ስለዚህ እነዚህ አግሮ ፕሮሰሲንግ ጋር ተያይዞ ሼዶችም ከወረዳ ጋር ኦረዲ አዘጋጅተናል። እዛው ያሉ ሞዴል አርሶ አደሮች እዛው እንዲደራጁ ያንን እንዲፈጥሩ አነስተኛ ኢንዱስትሪ ሊሆን ይችላል። ከፍተኛ የሀይል አቅርቦት በማይፈልጉ ላይ የጅምር ስራዎች አሉ። ይህንን ደግሞ በአጠቃላይ በሶፊ ደግሞ ከፍተኛ የሆነ የማዕድን ምርቶች አሉ። የላይሚሶን ከፍተኛ የሆነ ከልማት ኮሪደርም ለምስራቁ ፓርት ደግሞ ያው የማዕድን ፖቴንሻል እኛ ጋር ያለው እዛ አካባቢ ያለው ከላይሚሶን ጋር ታይዘው ከግራናይት ጋር ታይዘው ያለውን ፖቴንሻል ተጠቅመ አንድ ኢንዱስትሪ ኦልሬዲ የነበሩ አሉ ተጨማሪ ኢንዱስትሪዎች እንዲከፈቱ የጀመርናቸዋለ። ኤረል ላይ የአትክልትና ፍራፍሬ በጣም የሚታወቅበት ነው። ስለዚህ ፖቴንሻል አግሮ ፕሮሰሲንግ ጋር ታይዘው ያለው አካባቢ ጸጋ ፖቴንሻል ጋር አስተሳሰረን ቀጣይ ላይ ትኩረት አድርገን የምንሄድበት ይሆናል። ከኢንቨስትመንት ጋር ታይዘው አሁንም ትልቅ ትኩረት የተሰጠው አንዱ እሱ ነው። ሰፊ የሆነ ወደ 2100 አካባቢ ነው ስራ ዕድል ራሱ በኢንቨስትመንት ፈቃድ በወሰዱና ወደ ስራ የግቡት ላይ የተፈጠረው ስራ ዕድል ቀጣይ ደግሞ እነዚህ ፍቃድ የሰጠናቸው ወደ አነ 67 ቢሊዮን ያስመዘገቡ ባለሀብቶች ወደ ስራ ስናስገባ፣ በከፍተኛ ደረጃ የሀገር ሆም ግሮን ኢኮኖሚ የሀገር በቀል ኢኮኖሚ ማሻሻያ ላይም አንዱ ያው ኢንዱስትሪ ነው ፖቴንሻል ተብሎ በተለይ ማኒፋክቸሪንግ ላይ ሰፊ የሆነ ስራ እድል የሚፈጠርበትና የወጣቱን ጥያቄ በከፍተኛ ደረጃ የሚመለስበት ስለሆነ ቀጣይ ላይ ትኩረት አድርገተን የምንሄድ ከሆነ ህዝባችን የሚፈልገውን ከፍተኛ የሆነ የልማት ጥያቄ በሁሉም ዘርፍ መመለስ እንችላለን። ኢንዱስትሪ ጅምር ነገሮች አሉ። ከፈጠራ ጋርም ተያይዘ አሉ። የተሰሩ ስራዎች አሉ እና ይህን የበለጠ ደግሞ አጠናክረን ቀጣይ ላይ ነው